ሰላሙ አሌኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ጓደኞች ይሄ ሰላም ብያለሁ ሰላማችሁ ይብዛልኝ በያላችሁበት እንዴት ናችሁ አማን ናችሁ ወይ ይሄው ዛሬም መተናል በአዲስ ቪዲዮ ከልጄ ጋር ይሄው ጎረምሳው ማለት ነው ዝባዴ እየበላ ነው ዝባዴ ጠር እየበላ ነው ዝባዴ ከሩዝ ጋር ብላ ብሎ እምቢ አለ ይሄ ማለት ነው እንዲህ አድጌ እንደዚህ ብላ ብሎ እምቢ አለኝ ያው እንግዲህ ቀስ ብሎ ሊበላው ይችላል ዝባድዋን ብቻ ያጠራ ሙራድ ካላስ ካላሳሚ ካላሶስ። ለምን እኮ ታናግሪኛለሽ ነው፣ ተናደደ። ብላ ብላ፣ ሀቢቢ ብላ፣ ዩኒ ማርዋይ ብላ። ከዚያ ደግሞ ይሄንን ትበላለህ ማለት ነው። ጠይብ ብላልኝ፣ ኔ ወድ ብላ። ጠይብ አሚን እሺ እየኔ ይጨቃል እንደው እንደው ቶሎ ነው የምትናደጁ? እንደው ካላ ሳሚ እኔ እና ተናዳጅ ነው። ሙራድ ማለት ተናዳጅ ነው። አልበላም ብሎ ሄደ። ዝባዷን ብቻ በላ ማለት ነው። እንግዲህ የራስ ጉዳይ እና ይሄው የኔ ደግሞ ዛሬ ደግሞ ለየት ያለ ነው። ይሄውና ሰላትሰላጣውን እዚህ ላይ ሳፈስ ወጥ ነው እያላችሁኝ፣ በሰሃን አድርጌ ያለሁ ማለት ነው። ይኸውና በሰሃን ሙሉ ሸጣ ነው። ይሄኛው ደግሞ ነጭ ሽንኩርት ቴያር ቲም ነው። ያው ቃሪያም አለበት። ያው ሴትዮ ነው የምትሰራው ነው፣ ምግብ አልሰራ እሷ ናት ሰርታ እዚህ ላይ የምታደርግልኝ ማለት ነው። በጣም የተለየ ነው። በጣም አሪፍ ነው። ይኸውና ዶሮ ነው ደግሞ እና ከዚያ ብዙ ነው ተሰጥቶ የሆነው። ይሄ የሙራድ ነው። እኔ በረዋለሁ። ቢስሚላ እና ብላ ታርሐሚ ታ ሙራዴ ይሄው እንደሚሆን እና እንብ ያለ ይሄ ደሞ ሀብሀብ ነው። እንግዲህ ተሰተናል ማለት ነው። ይሄ ደግሞ ሎሚ ነው እንደተሰጠው ጊዜ ምን ይመስላል? እዛው እሱ ሳይሆን ይሄ ክሮሎክስ ከምር ጨራማ ጨራማ ነው የጣለኝ። እንደዚህ ያደርግና እበላለሁ እኔ ማለት ነው ለስፋሰስ እያደረግኩኝ። ከዚህም ደግሞ እንደዚህ ማንኪ አላመጣሁም። እንዲህ አደርግና መብላዝም እንዲህ ተደርጎ ይበላል ማለት ነው። እንዲህ እንዲደረግና ይበላል። እንዴ ደፋው

ወላዱነት እያበሸቀኝ ነው ያለው። ቆይ ሀገርህ ነው የምልክህ። እኔ እንደዚህ መናደድ አልፈልግም። በስራ ስደክም እየዋወኩ ደግሞ ተሱ ጋር መባገን ሀ ጉም እ እ ራስ የነካህ ምንድነው የነካህ ጉም፣ ሳህኑ ላይ ኮልተኛበን ነው የ እንደው ዛሬው ዛሬ አናደኸኝ አታውቅም። ከወላሂ ተነስ። ውይ እናቶች፣ እንደወላሂ እናትነት እኮ በጣም ያናድዳል። አይቶ ብላ እንዴት ነው የምታየው ሙራዴ?

እንደው ልጅነት እንደው ማነው እንደው ሀሳብ የሌለበት ልጅነት እንደ ናፈቀው። አሁን እሱ ቤት እኮ ጣጣ የለም፣ ተኛ፣ በላ፣ እንደ ልቡ ይጫወታል። አሁን እኛ ብንሆን እንደዚህ ያንሆን ላ ብላ እንጂ አይ ነከስ እያደረገ ነው እንትን የሚለው ወይዬ ይኸው ሩዙን አልበላም ብሎ ሙራ። ይኸው ብስኩት እየበላ ነው፣ የሚያሳዝን ነገር። ጠይብ ጠይብ እምቢ አለ። እኔማ ይኸዋ መዳረኩት። አልሐምዱሊላ። ወይ ጠይብ፣ የባባ ቢቢ ሂና ቢቢ ዋው ሃ ይላስ ጠይብ፣ ምስጊን የሚጠቅመውን ትቶ ይኸው ብስኩት እየጋጠ ነው። እንግዲህ ተመከቱ። እንደው እስኪ የምታውቁ ልጅ ምንድነው እንደዚህ ምግብ የማይበላበት ጉዳይ? በጣም አሳዛኝ ነው እውነት። አሁን ሩዙን ከዝባዴ ጋ ደባለኩለት እምቢ አለኝ። ዝባዴዋን ብቻ በላ። ቅድም ሩዝ ተጨምርበት ተወው ማለት ነው። እና ይህን ይመስላል በላላሁኝ። እንግዲህ ቃይልጠብድና አልሐምዱሊላ። ይሄም አለ ይሄንንም ጀመራ አደረገው ተወው። አልበላውም እንደ ምራድ ነገር ያሳስባል። ከምር ምንም ምግብ አይበላ፣ እንደምታውስ ሰውነቱ ምንም የለውም ወዛዛ ነው። ግን ያኔ ጤንነቱ ደህና ነው፣ አያመውም፣ ምንም አይለውም። አልሐምዱሊላህ ብቻ ግን ምግብ አይበላ። ምግብ ያለመብላት ደግሞ የጤንነት አይመስለኝም እላችኋለሁ። ቪዲዮን ከወደዳችሁት፣ ላይክ፣ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ይህን ቪዲዮ ላይክ ሼር እያደረጋችሁ አሳድጉን ማለት ነው እኔና ሙራድን አሳድጉን አሳድጉን ሙራድ ሲጎረምስ አሁን ይመጣላችኋል ቻው ሙራዴ ባይ በላቸው ባይ ባይ ባይ ሀቢቢ ባይ በላቸው ባይ በል